በዛሬው ቪዲዮ ፋሚሊ ማርያምና በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው ሁለት ሁለት ሚሊዮን ቪው አለውና። ስንት ሚሊዮን ቪዩ አለው እማቤ? ስለሆነም ስላልሆነም አልሐምዱሊላህ ረቢል ዓለሚን። ዩቲናስ አዲስ መኪና መግዛቷን በይፋ አስተውቃለች። ዩቲናስ አልሐምዱሊላህ በማለት አዲስ የገዛችው መኪናም በዚህ ሰዓት በይፋ አዶናይ ዙሩን አክሮታል። እውነት ከሰሜን ይመጣል የተባለው የቴድሮስ አፈታሪክ ከሱ ጋር ይገናኝ ይሆን? እንዲህ ሲልም አዶናይ ተደምጧል። እኔ ኢትዮጵያን አንድ አደርጋት አለው አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ሰው ቴድሮስ ሰላም ጤና ይስጥልን፣ ክብሯን የቻናሌ ቤተሰቦች እንደምን ከርማችኋል? ዛሬ እንግዲህ በአዳዲስ ቪዲዮዎች ወደ እናንተ መጥተናል። ሁላችሁም የትም መሄድ አይቻልም፣ አሪፍ አሪፍ ነገር ታገኙበታላችሁ። ሁላችሁም የሰብስክራይብ የሼር እና የደውል ምልክቷን እየነካችሁ ቤተሰብ እየሆናችሁ ቪዲዮውን እስከ መጨረሻ እንድታዩ በትዕትና ጠይቃችኋለሁ። ወደ ቪዲዮ። ዩኒቨርሲቲ ተማሪዎች ሶስተኛ ዓመት ሲጨርሱ በየክልሉ ይሄዱ በየሙያቸው ቢሰሩ ነበር። እሺ ተማሪዎች እንዴት ናችሁ? መምርህ ናት ነው ልባላል። እናንተ ግን ናቷ አበሉኝ። እሺ፣ ሴቶች በዚህ ጋር፣ ሴቶች በዚህ ጋር ሲስቲ አው ወንዶች ደግሞ በዚህ ጋር። ውጡ ውጡ። ታና ተራገጥ። ቆይ ቆይ፣ ግን ከመውጣት በፊት ነገ ስመጡ የኔ ብሰራ ሰርታችሁ ነገ ስመጡ አንዳንድ ሳንቺፕ ይዛችሁ ትሸሬ ምንድን ነው የቤት ስራ ነገ ስትመጣ ሁሉም አንዳንድ ሰንችል ይዘና ከሀያ አማርካለሁ። ደግሞ የተለያየ ፍሌቨር ይዛችሁ እኛ እናንተ ደግሞ በእኔ ትምህርት አንዳችሁም አትወድቁም። ወይኔ ደስ የሚል አስተማሪ ቲቸር፣ ከአሁኑ እየወደድኩ ነው። ቲቸር እኔ እኮ ባለፈው ሴሚስተር ላይ ከመቶ ሀያ ነው የተሰጠኝ። አሁን አስታክሎ ብታይ ቲቸር እንዳልወድቅ ፈርቼ ነበር። ምንም እንዳታስብ፣ ይኸው መቶ ነው ያደረኩት። እንደዚያ ከሆነ ቲቸር

የምር በነገራችን ላይ ተማሪው እንደዚህ ያስተምር ቢባል እና በቃ ህጉ ቢጸድቅ ምናምን ነገር፣ በነገራችን ላይ አብዛኛው ተማሪ እኔ እንደዚህ እንደሚያደርግ በፍጹም አልጠራጠርም። ቪዲዮ መቼም ተመችቷቸዋል ብዬ አስባለሁ። እስቲ ሀሳብ አስቴታችሁን ስጡኝ። እስቲ ፍናን አገባች ብላችሁ እንደዚህ የኢትዮጵያ አዲስ አበባ ወንዶች እኔ ባገባ ምልጡ

እኔ ግን ማለት ነው የቲክቶክ ኮሜንት ላይ ያሉት ሰዎች እዛ ላይ ያሉ ማህበረሰቦች ቪዲዮ ቢሰሩ የምር ቪዲዮ የሚሰሩ ኮንተንት ክሬተሮች እና ኢንፍሉንሰሮች የእነሱን ያህል ማለት ነው ኢንፍሉንስ ማድረግ አይችሉም። የሚጽፉት ኮሜንት ነው የምላችሁ የሚናገሩት ንግግር። እኔ ከሁሉም የተመቸኝ አይ ፈጣሪ ዲዛይን አያልቅበት ያሉት ነገር በጣም ነው ያሳቀኝ። ግን ያው ሰው ባለው ነገር ፈጣሪ በሰጠው ተፈጥሮ ግን ባይቀለድበት ምናምን ነገር ብዬ አስባለሁ። እንግዲህ ወደ ቀጣይ ቪዲዮ እናልፋለን። አዶናይ ማን ነው? አንተ ሌባ ቋጠላለት መልክተኛው የሚባል እነ ባላደራው እነ መልክተኛው እነ ማስተራብነት እኮ በዚህ ደረጃ አልተሞገሱ። እነ ባላደራው በጣም እግዚአብሔር ያሳያችሁ። እነ መልክተኛው ፊታቸውን ደብቀው ያን ሁሉ ደሃ የሚያነሱ ማስተራብነት የቆሰለ አካል አጥሞ አድርቆ ሆስፒታል አስገብቶ አድኖ ቤት ሰርቶ የሚሰጥ ልጅ አለ ይሄን እንግዲህ የደቡብ ልጅ ስለሆነ ምርጥ ኢትዮጵያዊ ስለሆነ ወገን የለውማ ማስተራብነት ምን ወገን አለ ስልጣን ያለው ወገን የለውም የዘረፈ ወገን የለውማ ማስተራብነትን ይሄ ኮልኮሌ አዶናይ ሊበልጠው አይችልም በፍጹም ማስተራብነት ሰላሳ ደቂቃውን ምርጫ ቢደረግ በ30 ደቂቃ 120 ሚሊዮን ህዝብ ይመርጠዋል። ታራ ዱርዬ ቂጡ ኔታ አለ ለህፃናት ብልግናን የሚያስተምር የክብረ ሶዶም አባል አዶናይ ምን ያስተምራል? ምንም። የትኛውን ፊዚክስ ነው? ኬሚስትሪ? የትኛውን የመድሃኒት ቅመማ ነው? የትኛውን የአግሮ ኢንዱስትሪ ነው? የትኛው ተፈላሳፊ ነው? አዶናይ ለምን አልሄደም? የትግራይ እናቶች ለምን አልቀለባቸው? ዘሮችም በጦርነት የተቆራረጡ እናቶች እንደውነቱ የተራቡ ደግሞ አሉ እንጂ ምንም። ህዋት በዘረፈው ወርቅ በዘረፈው በትግራይ ተደበቀ እንጂ የትግራይ አልተጠቀም። እንደነ አዶናይ ቤተሰብ ያለ ነው የተጠቀመው፣ ወያኔዎች ዛሬ ደግሞ የእነሱን ገንዘብ ለማስቀጠም ልጃቸውን ገንዘብ እየከፈሉ በሊሞዚን በምን በአርቲስት እያሳጀቡ ቀይ ወጥ እየገዙ ቁርጥ እያበሉ ቀጥለዋል። ይሄንን የማይሆን ነገር ነው፣ ዱቄት ነው የማደርግ። የምና አባት አምባሳደር ነው የሰጡ ሰዎችስ ማናቸው? እነሱ አዋርድ፣ አዋርድ በዓለም ላይ የሚታወቀው ለፊዚክስ ለማቴማቲክስ ነው ለሕክምና ነው ለመድኃኒት ቀማሚዎች ነው ለአውሮፕላን ሰሪዎች ለኤሌክትሮኒክስ መሳሪያ የሚገጥሙ ናቸው። ስቱፒድ፣ ለአንተ ሴጋ መቺ የምና አባት ካዋርድ ነው። በነገራችን ላይ ስድቡን እኔ በፍጹም ነው እማልቀበለውም እማልደግፈውም፣ እማላበረታተውም። ግን በነገራችን ላይ አንዳንድ ጊዜ ሁላችንም የአይን አዋጅ ይሆንብናል፣ ያየነው ነገር በሙሉ ማለት ነው። አዶናይ በጣም ስማርት ሰው ነው፣ ጎበዝ ነው፣ የሚሰራው ነገር የሚያደርገው ነገር ያውቃል። ግን በነገራችን ላይ እነ ማስተራብነት እነ መንገደኛው እነ መልእክተኛው እስቲል የመቄዶንያ ባለቤቱ ወደ አስር ሺህ ሰው እየረዳ አስር ሺህ አረጋውያን እየረዳ የዚህን ያህል የዚህን ያህል ስሙ እንደዚህ አልገነንም፣ የዚህን ያህል ማለት ነው። አዶናይ ምርጥ ሰው ነው፣ የሚሰራው ነገር በጣም ይመቸኛል። ግን አንዳንድ ጊዜ ይሆን አላ ሆ ብለን ግር ብለን ስንወጣ ራሱ ያለ ምክንያት እንደ በግ ነው ምንነደው እና በአንድ ሳይድ እኔ ሞጣ የተናገረው ነገር ልክ ነው ብዬ አስባለሁ። እና አንዳንድ ጊዜ ክብር ለሚገባቸው ሰዎችም ክብር ብንሰጥ። እኔ ለእኔ ማስተራብነት በጣም ጀግና ነው። መልእክተኛው ለእኔ በጣም ጀግና ነው። የጠረውላችሁ ሰዎች በሙሉ ጀግና ናቸው። ግን አንዳንድ ጊዜ የምናደርገው ነገር ባላንስ ብናደርገው ጥሩ ነው ብዬ አስባለሁ፣ እንደኔ እይታ። እናንተ ምን ታስባላችሁ? ድንግል ጭታለች ብዬ አላምንም ነበረ ግን እኔ ወደ አስራ ምናምን የሚሆኑ አግኝቻለኝ ታሪኩና ቆዳክ በፍጹም አብረው አይሄዱም የማይሆን ነገር ይሄ ምንም እኛ አሁን አንቀበለውም እንዲ ካላየናና ምንም ምናም ባንልም አንተ አስራ ምናምን ድንግል ማለት እኮ አንተ ኤክስፎሌት ማድረግ ነበረብ ማለት እንዲ አበባ ነው መምሰል ያለበት እንደ አዲስ እንደ ህፃ የህፃን ልጅ ቂጥ ነው ፊት መምሰል ያለበት እንጂ በአስራ ምናምን ድንግል አይመጣውም አይሆንም። ደግሞ እኔ ኢትዮጵያ ውስጥ ድንግል ያለች፣ ሂድ ካዛኪስታን ነው። ካዛኪስታን ደግሞ ክራ ያለ አይመስለኝ። እንዴት ሰው ሲወለድ ምንድን ነው የሚመስል? እንደ ሰው ተወልዶ አግብቶ፣ ወይ በክብር አግብቶ፣ ወይ ከአንተ አይነቱ ጋር ተዳርቶ፣ ወይ ምናምን ነው እንጂ ድንግል ነው የሚያጣው። ሁሉም ሴት ስትወለድ ድንግል አንዲ ነው ለሴት ያለ። ይኩ የእውቀት ማነስ ማነስን ነው የሚያሳየው። እኔ ኢትዮጵያ ውስጥ ያለች አረጋገጥክ። ስኪንኬር ለስኪንኬር ሩቲንህ ግን አልሆነልህም። ምንም አልጠራም፣ አልጠቀምክበትም። ታሪክና ስኪን ኬር ሩቲንክ ግን አብሮ አልሄደም፣ ብዙም አልጠቀመም። ለማንኛውም ያደሺ መጅ መጅ ትናቆራለች ማለት ነው። ይህ በነገራችን ላይ አንዳንድ ሰው የምር ልኩን ያልፋል። አንዳንድ ወጠጤ ሚዲያ ላይ ወጥቶ ፖድካስት ላይ ወጥቶ የሚናገረውንም ነገር አያውቅም። እኔ በጣም ነው የሚያስቀኝ እኔ አስራ ምናምን ድንግል ሴት አግኝቻለሁ ኢትዮጵያ ላይ ድንግል ሴት አለ ብዬ አልጠበቅም፣ ምናምን ነገር ማለት ይህ የሚያኩራራና ጀንን ተብሎ የሚያስወራ ነገር አይደለም። ባይዜ ያሳፍራል እኮ ፈጣሪ ምን እንደሚለን እኮ አንድ ለአንድ ተቆጠቡ ተወሰኑ ነው አይደለም የሚለው። ሰው ግን ከስሩ ጋር መጋደሙን አሸሼ ገዳሜ ማለቱን መዳራቱን እንደ ቁም ነገር እና እንደ አሪፍ ነገር ነው እየቆጠረ ያለውና ይህ ነገር ያሳፍራል። አነጋገርሽ በጣም ተመችቶኛል። አይ አዳ ልክ ልኩን የነገረችው በጣም ነው የተመቼኝ የምር

መልካም። እነዚህን እናቶች ምን ትላቸዋለህ? በርቱ፣ እግዚአብሔር አለ፣ እንተጋገዛለን እና ቀናችሁ ይደርሳል። መልካም። እሺ፣ አመሰግናለሁ። እስኪ አንድ ለኤክሶደስ ማለት ነው። በጣም ጀግና ልጅ ነው። የሚናገረውን የሚያወራውን ነገር አስተውሎ በጣም የበሰለ እና ምሁር የሆነ እውቀት ያለው ሰው ንግግር በነገራችን ላይ እንደዚህ ነው የሚናገረው። አብዛኞቹ የጋጥወጥ ንግግር ሲናገሩ፣ የጋጥወጥ ስራ ሲሰሩ፣ የጋጥወጥ ልብስ ለብሶ ሲሄዱ እንግዲህ አዋርዱ ላይ፣ ይሄ ልጅ ግን ምን ያህል ጥሩ ነገር እንዳደረገ እንደተናገረም ልጅቷም ለማስተማር የፈለገችው ነገር በጣም ጥሩ ነው ብዬ አስባለሁ። እና እስቲ ሀሳብ አስተያየታችሁ የዚህ ልጅ አመለካከትና አነጋገር እንዴት አያችሁት? አብላ

ትንሽ ትንሽ አለ አምሹር ጤነኛ ሰው ነው ብዬ አላስብም። መቼም ያዝናናል፣ ግን እኔ ጤነኛ ሰው እንደዚህ አይነት ነገር ያደርጋል ብዬ አላስብም። በጣም ነው የሚያዝናናው ልጁ የምር ነው የምላችሁ። ይበላል፣ ይሄዳል፣ ይበላል፣ ይሄዳል። እኔ እንደዚህ አይነት አጋጣሚ በህይወቴ አጋጥሞኝም አያውቅም፣ ግን በጣም ነው ያዝናናኝ። ያዝናናችሁል ብዬ ያስባሉ። መቼም ሀሳብ አስተያየታችሁን ኮሜንት ላይ ጽፉኝ። ወደ ቀጣይ ቪዲዮ እናልፋለን፣ ማለት ነው። ፋሚሊ ማርያምን፣ በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው ሁለት ሚሊዮን ቪው አለውና ስንት ሚሊዮን ቪው አለው እና በቤቴ ነው ፋሚሊ ከልቤ ነው። ዛሬ ምን እንደዚህ አይነት ቪዲዮ ይቻላል፣ ግን ከልቤ ደበረኝ። ደበረኝ ማለት ነው፣ በጣም ደበረኝ። ሰበር ዜና ተሰምቷል። ሱራጃን በማስመልከት ጭላሎ ፉድ ኮምፕሌክስ እና የጂ ፓወርቴክቶ ክሬቲቭ አዋርድ መግለጫ አውጥቷል። ትናንትና በተካሄደው የጂ ፓወር ቲክቶክ ክሬቲቭ አዋርድ ሽልማት ላይ የጭላሎ ቻሌንጅ ውጤትን አስመልክቶ በሱራጃ አማካኝነት እየተነሱ ያሉት ቅሬታዎችን ተመልክተናል። ከውድድሩ መጀመሪያ አንስቶ ለሁሉም ተሳታፊዎች በግልጽ እንደተነገረው አሸናፊው የሚለየው በዋናነት በህዝብ ድምፅ ሲሆን ይህም ከጠቅላላ ውጤቱ ቢያንስ 70 ፐርሰንት የሚሆነው ድርሻ ይይዛል። የድምፅ መስጫ ጊዜ ሲጠናቀቅ ሱራጃ ማግኘት የቻለው አጠቃላይ 772 ድምፅ ብቻ ነው። ይህ ውጤት ለ70 ፐርሰንት የህዝብ ድምፅ ውድድር የሚያበቃ ባለመሆኑ አሸናፊ ሳይሆን ቀርቷል፣ ሲል ምላሽ ሰጥቷል። ታዲያ ድርጅቱን በማህበራዊ ሚዲያ ላይ የሚዘዋወረውንም ወሬ አውግዟል። አይ በጣም በጣም ነው የሚያሳፍረው ማለት ነው። የምር ነው የምላችሁ እንግዲህ ሱራጃ ቲክቶክ ላይ የጭላሎፎድን የኦኬ ፓስታን እንደሱ ያስተዋወቀ የለም። አብዛኞቻችን አብዛኞቻችን እምናውቀው ኦኬ ፓስታን በሱራጃ ነው ቻሌንጅ ሲሰራ እንደውም እሱን ምንድን ያሉት አምስት መቶ ሰው ቻሌንጁን ከሰራልክ ሰው ከሰራልህ አንድ ሚሊዮን ብሩን እንሸልማለን ብሎት ነበር። እሱ እንደውም አንድ ሺህ ሰው በላይ ነበር የሰራለትና፣ በጣም ባለጌ ናችሁ የጭላሎ ፉድ አዘጋጆች። እንደዚህ አይነት ነገር አይደረግም። የምር ለገባችሁት ቃል ታማኝ መሆን አለባችሁ። ቤኪ አራት ኪሎ እኔውን ምን ሰርቶ በምን አሸንፎ እንደሆነ ምን አይነት የፓስተውን ቻሌንጅ እንደሰራ አላቅም። እሱ አምስት መቶ ሺህ ብር ሲሸለም በጣም ነው የሚያሳዝነው፣ በጣምም ነው የሚያስቀውና ይሄ ይደብራል። ይሄ የህፃንነታችሁ ና ያሳያችሁት ጭላሉ ፉድ ካምፓኒ ይደብራል። ይሄ ነገር ቢስተካከል ጥሩ ነው ብዬ አስባለሁ። ለዩቲናስ እኔ ራሴ መኪና እገዛለሁ እያለ ይመጣል አንዱ ነገር የምሬ ነው ብላችሁ ይመጣል። በቃ ተመልካቾች እናንተ ነገሮችን የምትወስዱበት መንገድ በጣም በጣም ሮንግ ነው። አሁን እነዚህ ቲክቶከሮች በራሳቸው መኪና አፎርድ ማድረግ ይችላሉ አንደኛ ማወቅ ያለባቸው፣ ሁለተኛ ደግሞ እነሱ አፎርድ ማድረግ ባይችሉ ራሱ በዚህ ነገር የተነካ ልቡ የተነካ ብዙ ባለሀብት አለ ኢትዮጵያ ውስጥ መጥቶ ሊሸልማቸውም ይችላል፣ ፕሮሞሽን ሊያሰራቸውም ይችላል። ቲክቶክን ኢንጆይ ያርጉ፣ አዋርዱን ኢንጆይ አርጉ እንጂ ዘለ እንትና ስላሸነፈ እንትና ስላሸነፈች ብለህ ዝም ብለህ ነገሩን ወደ አላስፈላጊ ነገር የምትወስድ ከሆነ በጣም ፋራን አንተ በቃ ኢንጆይ ያርግ በቃ አሸነፈ፣ አንዱ ደስ ይላል። ከዚህ በፊት ሶሻል ሚዲያ ላይ አስደስቶ ምናም ያቅሰው ከሆነ አስደስተ ማለት ነው በቃ አለቀ እንጂ በጣም ሲሪየስሊ ወስደህ በጣም ስድብ ውስጥ ምናምን እንድትገቡ ሰዎች በጣም ተሸውዳችሁ ነው። በነገራችን ላይ እኔ በጣም ከማከብራቸው ዩቲዩበሮች እና ቲክቶከር መካከል ኑቲ ዳሎል በጣም ነው የሚመቸኝ፣ እና የተናገረው ንግግር በጣም ልክ ነው ማለት ነው። አብዛኞቹ ቲክቶክ ላይ ካያችሁ ሲሳደቡ፣ ዲስሪስፔክት ሲያደርጉ፣ ብሎክ እስከ ማድረግ ድረስ አጓጉል ነገር አታክ ማድረግ እስከመፈለግ ድረስ የደረሱ ብዙ ሰዎች ነበሩ፣ ሁለቱንም ማለት ነው እና እነዚህ ሰዎች ካለፈ በኋላ ጓደኛሞች ነው የሚሆኑት። በነገራችን ላይ ይመሰጋገናሉ፣ ይወዳደሳሉ፣ ምናምን ነገር። እዚህ ጋር ግን የሆነ ሰው ቁጭ ብሎ ቪዲዮ ሲሰራባቸው የሆነ ነገር ሲል፣ ከዛ ሰው ጋር ምንም ኮሚኒኬት አይኖራቸውም። እና ምን ልላችሁ ፈልጌ ነው አንዳንድ ጊዜ ባትሸወዱ አፎርድ ማድረግ ይችላሉ እነሱ። አተው አይደለም ባይዜ፣ የክብር ጉዳይ ነው ይሄ። አዋርድ የክብር ጉዳይ ነው የትኛውም ዘርፍ ላይ። እና እነዚህ ሰዎች አተው አይደለም ከስንት አንድ ካልሆኑ ቲክቶክ ላይ በጣም ተጠቅመዋል። ሀዩቲም አዶናይም በጣም ብዙ ብር ሜክ ያደረጉ ሰዎች ናቸውና በአንሸወድ ጥሩ ነው ብዬ አስባለሁ። እስቲ ሀሳብ አስቴታችሁን እየሰጣችሁ ፍቅራችሁን እያሳያችሁልኝ ሰብስክራይብ እያደረጋችሁ ቪዲዮን እንቀጥላለን። ሰላም ፋሚሊ እንዴት ናችሁ? አደራዬ ቪዲዮ ለአዶን ያደርሱልኝ ይመስለኛል ላዶኒ፣ በልጅነት ነው ከዚህ አገር የሄድከው እና እያሰብክ ያለው እንደኖርክበት ሀገር፣ እንደኖርክበት ማህበረሰብ እዚህ ሀገር እንዴት መኖር እንዳለብህ የገባሃል መሰለኝ። ስግጥ ለመልካምነት ስግጥ ለፍቅር ስግጥ አትችሉም ለሚሏችሁ ጆሮ አለመስጠት ስግጥ በራሳችሁ ኮንፊደንስ መተፋፈል መተማመን ደስ የሚል መልእክትን ያስተላለፍክል ግን ማለት ነው እዚህ ሀገር ላይ መልካምነት ልክ ሊኖረው ይገባል። ለምን ለመኖር ስትል እውነታው መልካምነት ልክ የለውም ግን ልክ ሊኖረው ይገባል፣ ለመኖር ስትል ማለት ነው። እዚህ ሀገር እንደመጣ በጣም ብዙ ሰው አክሰብት አደረገ መልካምነትን ብዙ ሰው አወራ በአንተ ቪዲዮ፣ በጣም ብዙ ሰው ቫይራል ለመውጣት ቪዲዮ ሲሰራ ነበር። መቶ መቶ ሺህ ፎሎወር ማግኘት ጀመርክ፣ በጣም ከፍ አልክ። የዛኔን የፈራሁልህ። ምክንያቱም አንደኛ ፎቅ ላይ ብትሆን ብትወድቅ የመትረፍ እድል አለ። ከአስራ አንድ ከአስራ ሁለተኛ ፎቅ ላይ ብትወድቅ ግን ከመሞት ውጭ አማራጭ የለም እግዜር ካላተረፈ የእርዳታ ድርጅቱ ስምንት ሚሊዮን ብር እንዲያገኝ ሪል ስቴቱ አንድ ሚሊዮን ፎሎር በስድስት ሰዓት ውስጥ እንዲገባ ትልቅ አስተዋጽኦ አርገሃል። እመኔን ግን በዛኑ ልክ አንተን ቂጥ ለመክተት ደግሞ ስድስት ሰዓት አደለም ሰላሳ ደቂቃ ባነሰ በቂ ነው። ይሄ ህዝብ ማለት አንተን ቂጥ ለመክተት አራዳ ኮንክ። ከዚህ በፊት በራሳቸው ተነሳሽነት ያላቸውን ለማካፈል እርዳታ ለመሰብሰብ ቪዲዮ የጀመሩ ሰዎች ልጠቅስል ይችላል። እነ መልእክተኛው፣ እነ ማስተራብነት፣ እነ ባላደራው፣ እነ ዶክተር ነው። የእነሱን ሂስትሪ ጠይቃቸው። ምን አይነት ስም ሲሰጣቸው፣ ምን አይነት ስድብ ሲሰደቡ እንደነበር እንከንፈልገው፣ ቂጥ ሊከቷቸው፣ ስንት ነገር ሲሉ እንደነበር ስንት ነገር እንዳጋጠማቸው፣ ከእነሱ መማር ትችላል። ገብተዋል አደለ የሰይፉ ጊዜ ሰይፉ ላይ ለምን አዶኔ አልተጋበዘም? ዩቲና ስም ብቻ ቅስቀሳ እንዲያደርግ ብለው በዘረኝነት ሙድ አንተን ስም አንስተው ቪዲዮ የሰሩት አንተን ወደው አንተን አስበው እንዳይመስል አደል? የአንተን ስም ተጠቅሞ ቫይራል ለመውጣት ነው። ገብተዋል። ለአምለጸት ሙጭ አንተን ስትጋብዝህ እሷ ቅስቀሳ ለማድረግ ነው የተባለው አደል? ገብተዋል። ምንድነው ጨራሽ ሌላ ስም ኔጌቲቭ ነገር ነው የተነሱ ተመቻችተው ነው ወይ ወዳው ነው እንደዚህ አርጋው ነው እንደዚህ አርገዋል ምናምን ስንት ነገር ነው የተባለው ከሩጫው ጊዜ በኋላ ህዝቡ የአንተን አመለካከት ወዴት እየወሰደው እንደሆነ እያማሬን ስላልሆነ ነው። አንተም የሩጫው ጊዜ ገብቶህ ነበር። የሰውን ውድቀት የሚያስደስታችሁ ሰዎች ግን ምን ሆናችሁ ነው ብለህ የሠራኸው ቪዲዮ ላይ ገብቶህ ነበር። ብትችል ከዚህ በኋላ ከአንተ አቅም በላይ እርዳታ የሚያስፈልገው ቪዲዮ ከሆነ ቪዲዮ መስራት ልክ፣ ግን በራስ አቅም የምትረዳው ቪዲዮውን ለምሳሌ ጎዳና ላይ ልጅ ይዞ ያገኘውን የረዳኸውን ልጅ ቪዲዮ መስራት አያስፈልጉም። ምክንያቱም መልካምነት ሽልማት ያሸውም ምስጋና የማያስፈልጉ ከእግዚአብሔር ታገኘዋል። ገባር ለ በቅ ሊቭ ማድረግ። ከዛ ውጭ ግን ብትችል ገባር ለ ዲሰንት ሁን ወይ ደግሞ የነበርክበት ሀገር ተመለስ። እመኔ ይህ ህዝብ የሆነ እንከን እየፈለገብን እማይሆን ነገሩ ስለመቅተል ከሆነ ነገር ጋር አገናኝቶ ወይ ከፖለቲካ ጋር አገናኝቶ የሆነ ነገር ውስጥ ይከታል፣ ወይ ደግሞ የሆነ የአርቲስት እርዳታ ገንዘብ በላ ወይ ደግሞ እንደዚህ ብሎ ካደን ብሎ የሆነ ነገር አርጎ ቂጥ ሊከተል እየጠበቀ ያለው ህዝቡ ገብተዋል አይደለ? የዛኔ ይሄ ወዶኛል ብላ ያልከው ህዝብ አይደለም ጃኒ። ከጎን ስትከተል የነበረችዋ ጃኒ እንኳን ትከዳያለች። እውነቱን ነው የምነግርህ። እና ኢፍ ዩ ካን እንደ አድቫይስ ነው የምነግርህ እስከ ተወሰነ ጊዜ ዲሰንቱ ገብተዋል አይደለ? እንደ አድቫይስ ነው ይመች። የሚገርም የሚገርም ንግግር ማለት ነው በጣም ነው የተመቸኝ። ምንም የምጨምርበትም የምቀንስበትም ነገር የለም። ሁላችሁም ተስማሙበታላችሁ ብዬ አስባለሁ። ሁሉም ነገር ልክ አለው ብዬ አስባለሁ። እና ወደፊትም ደግሞ ዊዊል ሴት የሚፈጠረው ነገር ምን እንደሚሆን እናየዋለን። የምናየው ነገር ስለሚሆን ይሄ ልጅ ንግግሩ በጣም ነው የተመቸኝ። የበሳል ሰው ንግግር ነው የተናገረው እና ወደ ቀጣይ ቪዲዮ እናልፋለን። እስቲ ሀሳብ አስቴታችሁን እናንተም እንድትሰጡኝ እስቲ በትት እናጠይቃችኋለሁ። ይሄ ልጅ የተናገረው ነገር ተመችቷችኋል ወይስ እንዴት ነው ችግር ነው?

እማዬ ከሰው መቼም እንግዲህ እነዚህን ካፕሎች ሰሞኑን ያላያቸው ሰው አለ ብዬ አላስብም። አባይ አንተጀምር እማየ አንተጀምር በጣም ነው የተጃጃሉብን። ባይዜ እና ሁሉም ነገር ልክ ቢኖረው አሪፍ ነው ብዬ አስባለሁ። ልክ ያለፈ ነገር አንዳንዴ ለመታየትና የሆነ አይን ውስጥ ለመግባት ብለን የሚያስጠላ ነገር ባናወራ ጥሩ ነው ብዬ አስባለሁ። እንደዚህን ነገር ልክ ነው ብላችሁ ታስባላችሁ? እስ ሀሳብ አስቴታችሁን ኮሜንት ላይ ጻፉልኝ። ሰብስክራይብ አድርጉ ሼር አድርጉት። የደውል ምልክቷን እየነካችሁ ቤተሰብ ሁኑ። ለሰው ሼር አድርጉት ይህን ቪዲዮ። ወደ ቀጣይ ቪዲዮ እናልፋለን። አዶናይ ዙሩን አክሮታል። እውነት ከሰሜን ይመጣል የተባለው የቴድሮስ አፈታሪ ከሱ ጋር ይገናኝ ይሆን? እንዲህ ሲልም አዶናይ ተደምጧል። እኔ ኢትዮጵያን አንድ አድርጋት አለው አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ሰው ቴድሮስ ሲሆን ከሰሜን የሚመጣ እያሉ ነበር። እሱ ነኝ አይደለውም አላቅም፣ ግን ከአራት ዓመት በፊት ኢትዮጵያን አንድ የማድረግ አላማ ነበረኝ። አሁንም ወደ እሱ ነው እየገሰገስኩ ያለው ሲል ይህንን ተናግሯል። ታዲያ ብዙዎችም ከዚህ አፈታሪክ ጋር እያያያዙት ይገኛሉ። እናንተ ሀሳባችሁ ምንድን ነው? ኮመንት ላይ አስፍሩ። ሶስት ሚሊዮን ብር ነው የከፈልኩት። ባይ ዘወይ ኮት ነው የገዛሁት። ሶስት ሚሊዮን ብር ትንሽ አስወድዶብኛል መሰለኝ። ቀዩ የሚያመለክተው ሴቶች በየወሩ የሚያዩትን እና አበባው ደግሞ ያው አበባ ነው የምላለፋችሁ። በቃ ፔሬድ ነው ያደረኩት። ባህላዊ ልብስ ለብሼ መጥቼ አላስገባም አሉ። በነገራችን ላይ ኮሜዲያን ሳይፈ በጣም ነው የሚያዝናናኝ። ቲክቶክ ላይ ታውቁታላችሁ፣ ፍርስ የሚያደርግ ስራ ነው የሚሰራው። መጀመሪያ ላይ መታ ሶስት ሚሊዮን ብር ያለችው ኢቫን ኢድሪስ ነች። በጣም የሚያስጠላ የሚደብር አለባበስ ለብሳ ነበር የመጣችው። ኔቨር ኤክስፔክት ከሰው እንደዚህ ጤነኛ ሰው እንደዚህ አይነት አለባበስ ለብሶ ይመጣል ብዬ በፍጹም አልጠብቅምና ሁለተኛ ላይ ደግሞ ጆሲ ነበር እንግዲህ፣ በጣም የሚያስቁ የሚከባብዱ ልብሶች ነበር ያየነው፣ በጣም ብዙ የሚደናነቁ ነገሮች ነው ያየነው። እንግዲህ ክሬቲቭ አዋርዱ ላይ በጣም የሚገርም ነገር ነው ያየነው ብቻ ያስቃሉ አንዳንድ ሰው አለባበሱ ሁኔታው አክቱ ከጤነኛ ሰው ማይጠበቅ ነበር እና በቦታው ተገኝታችሁ ያያችሁ ሰዎች እስቲ ምን ታስባላችሁ ስለ እንደዚህ አይነት ነገር ስለ እንደዚህ አይነት አለባበስ ስለ እንደዚህ አይነት ያለፈ ተግባር ምን አይነት ሀሳብ አላችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ሰብስክራይብ እና ሼር ደውል መንካቷን እንዳትረሱ ቤተሰብ ሁኑ ፕሊዝ ስለዚህ ቪዲዮ ደግሞ አዶናይ ማብራሪያ ሰጥቷል። እስቲ እኔ ወና መጨረሻ ላይ እንፈርዳለን። አይሻልም ጋይስ አቡ የሙ ወንድም ይባላል። ይህ የምትመለከቱት ገራሚ ወጣት ማለት ነው። መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔ ለመምታት አይደለም ልነግራችሁ እፈልጋለሁ። የዛኔ ግን አላወቅኩትም ነበር፣ ምክንያቱም አይምሮ የት እንደነበር አላቅም ነው። በሽልማቱ ምክንያት በጣም ደስ ብሎኛል እየተናገርኩ ነበር እና ከዛ ሴኪሪቲዎች ደግሞ በዚህ በዛ ሲመጡ ምንድን ነው የተፈጠረው? እኔ ግራ ገብቶኝ ነበረ። እና ወንድሜ በጣም እወድሃለሁ፣ ከዚህ በፊት ቪዲዮዎች ማይቻቸዋለሁ። ቴንክ ዩ ሶ ማች። ፍቅርን ለመግለጽ እስከዚያን ያህል ስለሄድክ ማለት ነው ተረድቻለሁ። በአካልም እንገናኛለን። የፍቅር እንደሆነም እናሳያቸዋለን ማለት ነው። እወድሃለሁ። አይሆፕ ምንም ነገር አልሆንክም። ቴንክ ዩ። እንግዲህ አብዛኞቹ ሰዎች አጓጉል ነገሮች እያወሩ ነበር። እንግዲህ የዩቲ ገረድ ነው ሊመታው ነው የሆን ነገር ሊያደርገው ነው ምናምን ነገር ተብሎ በጣም ብዙ ኮሜንት ሲሰጥ ነበር። አብዛኞቻችን አበሾች ደግሞ በማያገባንና በማናቀው ነገር ነው እየገባን በጣም ብዙ ነገሮች የምናውረው እና እንግዲህ ልጁ ሊያቅፈውና ፍቅሩ ሊገልጽለት ነበረ ሂዱ ሲሮጥ የነበረውና ሴኪሪቲዎች ሲይዙት ሌላ ግብግብ ውስጥ ገባ እንጂ ልጁ ለሌላ ነገር አልነበረም የገባው። እንግዲህ ከአዶናይ አፍ እንግዲህ ሁሉንም ነገር እንደሰማችሁት ነው። ወደ ቀጣይ ቪዲዮ እናልፋለን። ቪዲዮ እንደተመቻችሁ በፍጹም አላጠራጠርም። ሰብስክራይብ እና ሼር ምልክቷን መንካት እንዳትረሱ ባካችሁ፣ ቤተሰብ ሁኑ ጋይስ። ስለሆነውም ስላልሆነም አልሐምዱሊላ ረብልአላሚን። ዩቲናስ አዲስ መኪና መግዛቷን በይፋ አስታውቃለች። ዩቲናስ አልሐምዱሊላህ በማለት አዲስ የገዛችው መኪና በዚህ ሰዓት በይፋ አስተዋውቃለች። የቲክቶክ እና እንዲሁም ደግሞ የማህበራዊ ሚዲያ ኮከብ በመባል የምትጠራዋ ዩቲናስ አዲስ የገዛቸው እጅግ የሚያምር መኪና ለደጋፊዎቿ ይፋ አድርጋለች ። ትናንት በቲክቶክ ላይ ለመኪና ሽልማት በአዶናይ የተሸነፈ የነበረችው ዩቲናስ ይህንን አዲስ መኪና መግዛት እየቻለችው በታማኝ አድናቂዎቿ ድጋፍና እንዲሁም ደግሞ ማስታወቂያዎችን በመስራት መሆኑንም ገልጻለች። ዩቲናስ እናንተ በምትሰጡት ድጋፍ ማስታወቂያ ሰርቼ ይህንን ደስ የሚል መኪና ልገዛ ችያለሁ ስትልም ተደምጣለች ሀያት፣ ናስር እንኳን ደስ ያለሽ፤ መልእክቴ ነው። እናንተስ ስለ ሀያት ናስር አዲሱ መኪና ጉዳይ ምን ትላላችሁ? ሀሳባችሁን አጋሩን። ለተጨማሪ ወቅታዊ አዳዲስ መረጃዎች የፕላስ ምልክቷን እየነካችሁ በህግ ጠይቃለሁ ይህ ቪዲዮ የተሰራው እኔን ለማጥፋት ነው፣ በማለት እንግዲህ ጌታቸው ተናግሯል። ስለዚህ ምንም አይነት መልስ አልሰጥም፣ በህግ ግን ጠይቃለሁ። ግዴታ ይሄ እኔን ሊያጠፋ የሚችል ነገር ስለሆነ ህግ በህግ ጠይቃለሁ። ህግ ያለንበት ሀገር ያለነው በህግ ጠይቃለሁ። ይሄ ለሌላው ግን ሙሉ በሙሉ መልስ እሰጣለሁ። ቶማስ ሀይሉ ትላንት ምሽት ወደ ሌሊት ሰባት ሰዓት አካባቢ እንግዲህ ቪዲዮ ለቆ ነበር። እያለቀሰ የተለያዩ ሀሳቦችን የተለያዩ የደረሱበትን ጫናዎችን በዚህ ቪዲዮ ላይ አጋርቷል። ለዚህ ቪዲዮ ግብረ መልስ ነው እንግዲህ ጌታቸው ወይም ደግሞ ይህን ቪዲዮ እየሰራው ጌታቸውም ዛሬ በለቀቀው ቪዲዮ እነዚህ ሁለቱ ቪዲዮዎች እንግዲህ የተሰሩት እኔ ለማጥፋት ነው። ስለዚህ በህግ እጠይቃለሁ። ሌሎች ግን መልስ እሰጣለሁ በማለት ተናግረዋል። የሁለቱ ጉዳይ እንግዲህ እጅግ ግራ አጋቢና አነጋጋሪ ጉዳይ ነው። በዚህ ጉዳይ ላይ እንግዲህ መፍረድም ሀሳብ መስጠትም ከባድ ነው። ሁለቱንም የየራሳቸው ቲክቶክ አካውንት ላይ በመግባት እንግዲህ ቪዲ

አዋርድ አልፏል። ለሚገባው የሚገባው ተሰጥቶት አልፏል። ሶ አሁን እዚህ ጋር እኔ ምንድን ነው የታዘብኩት፣ ወንዶች ምን ያህል ዘግጠው ይሄ ሰፈር ውስጥ ያሉ አሮጊቶች አሉ አይደለ? ነገረኛ አሮጊቶች፣ ነገረኛ አሮጊቶች በሚለው ይሰመርበት። እንደዛ እንደሆኑ አልገባኝም፣ አላጎኩም ነበር። እነዚህ አሁን እንጥላቸው እስኪታይ ያሉ የሚጮው ወንዶች እንግዲህ ዴት የምታደረጉ ሴቶች ወደፊት ምስታቸው የምትሆኑ ሴቶች እግዚአብሔር ይሁ ናችሁ ምክንያቱም እነዚህ ወንዶች ስላልሆኑ ስትወጡና ስትገቡ፣ ሰባት ቤታችሁን ሳይቀር እየነካ በነገር እያቃጠላችሁ በቁማችሁ ድርቅ ብላችሁ እንድትሞቱ የሚያደርጉ አይነት ወንዶች ናቸው። ሶ አሁን እነዚህ አባትም ባልም መሆን እንዴት እንደሚችሉ አላቅ። ምክንያቱም ወንድ ልጅ የቤቱ ራስ ተብሎ መጽሐፍ ቅዱስ ላይ ተጽፏልና ራስ የሆነው ወንድ እንደዚህ እንደ ህፃን እንደ ጅል እንደ እንደሆነ ሰው ወ እነዚህ ብቻ አይደሉም፣ አሉ ሌሎችም። እንትና መኪናውን ይወስዳል እንትና እንትን ትሆናለች። እንትና እንደዚህ ይሆናል ምናምን እያሉ ሲጮው የነበሩ ወንዶች ቤት የምታደርጉ ሴቶች ተጠንቀቁ። ጌታን ነው የምላችሁ። ቤት ካገባችሁ በኋላ ሲሆን ነው ቤቱን የሚያደርግባችሁ። ምክንያቱም ያችሁ እናንተ ላይ እንደዚህ ሲሆኑ ስትጣሉ እንኳን በሰላማዊ መንገድ እስቲ እንነጋገር፣ ምንድን ነው የተፈጠረው? ምናምን ፋራ እንዳለላችሁ ፋራ እንደዚያ አይሆን። እኔ የክፍለ ሀገር ልጅ ነኝ። ክፍለ ሀገር ወንዶች ሴት እንኳን እነሱ ፊት እንደዚህ አይነት የሆነ የዘቀጠ ወሬ እንድታወራ አይፈቅዱም። ድብቅ ብለን ነው ማማትም ካለብን እኛ ሴቶች የምናማ። እንዴትም ብለን ወንዶች እንትን ናቸው የስራ ሰው እዚህ መታችሁ በፊልተር ቪዲዮ ስለሰራችሁ የሆነ ወረዳችሁ የሆነ ነገር የሆናችሁ ሴት ብዬ አልገልጻችሁም። ሴት እንደዚህ ስለማትሆን ማለት ነው። እንደ እናንተ የጨወች ሴት የለችም። ሴት ልላችሁም አልችልም። እኔ የሆነ ነገር ናችሁ እናንተ እና ዴት የምታደርጉ ሴቶች፣ ቪዲዮቻችሁን በደንብ ካያችሁ በኋላ እሺ፣ ዘላለማችሁ እንዳትቃጠሩ። ክቡራን የቻናሌ ቤተሰቦች፣ ዛሬ እንግዲህ ለእናንተ ይሆናችኋል ይጠቅማችኋል አሪፍ ነገር ታገኙበት አላችሁ ብዬ ያዘጋጀኋቸው ቪዲዮዎች ይህንን ይመስሉ ነበረው። ሁሉ ጊዜ እንደዚህ አይነት የሪያክሽን አሪፍ አሪፍ ቪዲዮዎች ስለምንሰራ ሁላችሁም ቤተሰብ እንድትሆኑ በትዕትና ጠይቃችኋለሁ። በቀጣይ ቀን እስከምንገናኝ መልካም ቀን ለእናንተ ይሁንላችሁ። ሁላችሁም ሰብስክራይብ እና የደውል ምልክቷን መንካት እንዳትረሱ ይመቻችሁ።